የሰው በሽታ ራስ ገቡን ነው። እኔስ በሽታዬ ባቴን ነው ባቴን ነው። ቤተሰብዬ ሀይሚና እና ብሩኬ እንግዲህ ሀያ ብሩኬ ፀጉሩን ተሰርቶ መጥቶ፣ ሀይሚዬ አፍጣበታለ። ብሩኬ መልእክቱ ምን አለ? ፍቅር ፍቅር ጸብጸብ አለ፣ ጸብጸብ ፍቅር ፍቅር ሲያጫውተን ደግሞ ጸብ ይመጣል አለ። እና ብሩኬ ምን ለማለት አስበህ ነው? አረ ዛሬማ እንደው። ብሩኬ ግን በጣም ፎቶ መነሳት በጣም ነው የሚወደው ማለት ነው። በጣም በጣም ይወዳል። እና ሀይሚዬ ግን የተናድድ ትመስላለች፣ አቋቋሟ ምናምን። አረ ሀይሚዬ እንዴት ከትናንትና ወደ ቀለበት መስቀል አድርጎልሽ ዛሬ መቼም መጣላ ምክንያት የለባቸውም እርግጠኛ ነኝ ና ምን አስበው ነው የዛሬው ግን በጣም ለየት ጫን ያለ ነው ነቡራ የማታመጡብን ነገር የለም ወይ የዛሬው የዛሬው ግን ቤተሰብ በጣም ያበደ ነው እና ብሩኬ ግን ምን አስበው ነው ፍቅር ፍቅር ጸብጸብ የምትለው እንዴ ምን ሆነ ነው ፍቅር ነው እንጂ የሚያምረው ጸብ ለማንም አይበጅም ጸብ ካለ ሁሉም ነገር ያስጠላል ማለት ነው፣ ሁሉም ነገር እና ኦዲየንሶቼ፣ እንግዲህ ቡራጌና ሀይሚዬ መጥተዋል። ላይክ ሼር ሰብስክራይብ አድርጓቸው ማለት ነው። ሚዲያውን ሞቅ ደመቅ ሸብረቅ እያደረጉት ነው የኛ እንቆች። ሀይሚዬ እንወድሻለን ሀሳብሽን ሁሉ ይሙላልሽ ብያለሁኝ። ቡራጌም እንደዛው ማለት ነው። እንግዲህ የሰው በሽታ በሽታው ምኑ እንደሆነ አልታወቀም። ብሩኬ ጸጉርህን ግን ለምን እንደተሰራ ሀይሚ ማታ አትለቅህም እመነኝ ነው የምልህ